ክብሮታይ፣ ሰላምታችን በእያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እን ሁለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያም ፕሬዚደንት ታዬ አጽቀሥላሴ አስነዋሪ ነገር በአማራ ክልል ተፈጥሯል፣ ምሁርስ ምን ፋይዳ አለው ሲሉ ተናግሯል። ጀኔራሉ እና ሌላኛው የብልጽግና ሹም ደግሞ ፋኖና የኦሮሞ ነጻነት ሰራዊት በጋራ እየሰሩብን ነው ሲሉ ተሰምተዋል። ሰሙታላችሁም። በወታደራዊ ካምፖ ላይ በደረሰ ጥቃት ከፍተኛ ጉዳት መድረሱ ተሰማም። ጄኔራል መሐመድ የፋኖ አዋጊዎች ተመትተዋል፣ ቀሪዎቹ እጅ ሰጥተዋል ብለዋል። የፋኖ ኃይሎችን የተቀላቀሉት ጄኔራል በአንጻሩ ያገዛዙ ውጊያውን ሙሉ በሙሉ የእርስ በርስ የማድረግ እቅድ እየተሳካ አይደለም ሲሉ አስረድተዋል። እንመለከተዋለን። ያልተገደለውን ሞተ እየተባለ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። አብይን ያፈራሽ ጅማ ሆይ አመሰግንሻለሁ ሲሉም ተደምጧል። እናንተም ታደምጡታላችሁ። ሻዕቢያ ባልተፈጸመው የድንበር ኮሚሽኑ ውሳኔና በፖለቲካዊ ማዕቀቦች እየተቀጣሁ ነው፣ ሉዓላዊነታችንም የተናቀና ክብራችንም የተረገጠ ሆኗል ብሏል። የተባበሩት መንግስታት ስለ አስመራው አገዛዝ ያወጣው ሪፖርትም እያነጋገረ ነው። ሌላኛው መረጃችን ነው የእስራኤልና ኢራን ጦርነት ተባብሶ ቀጥሏል። ቴህራን እንደ ጋዛ ዜጎቿ ጥለዋት የሚሸሿ ትሆናለች። የኢታማዦር ሹሙ ግድያም የትራምፕ ለቃችሁ ውጡ ማስጠንቀቂያም፣ የሞሳድ ዋና መስሪያ ቤት መመታት፣ እንደዚሁም የተለያዩ አገራት ምላሾችም መነጋገሪያ ሆኗል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆነላችሁ። ፕሬዝዳንት ታዬ አጽቀ ሥላሴ በአማራ ክልል አስነዋሪ ነገር ተፈጥሯል፣ ምሁር ውስጥ ምን ፋይዳ አለው ሲሉ ተናግሯል። ጄኔራሉና ሌላኛው የብልጽግና ሹም ደግሞ ፋኖና የኦሮሞ ነጻነት ሰራዊት በጋራ እየሰሩብን ነው ሲሉ ተሰምተዋል። የብልጽግናው መንግስት አመራሮችና ወታደሪ አዛዦች ሰሞነኛ የአማራ ክልል እንቅስቃሴዎች በአነጋጋሪ ጉዳዮች የተሞሉ ናቸው። እንደ ክርስቶስ ተሰቀሉልን ከሚል ጥያቄም እንደ ሕዝብ ሆ ብላችሁ ተነስታችው ከልጆቻችሁ ጋር ግጠሙ እስከሚል ጥሪ ድረስ ሲቀርብም ታይቷል። ከባህር ዳርና ጎንደር ጉዞዎች እስከ ጎርጎራው የሄሊኮፕተሩ ክስተት ድረስ ያለውም የሚነሳ ነው። በባህር ዳር ስቴዲየም ውስጥ ቆመው የተናገሩት ፕሬዚደንት አያዝ ቀስላሴ ደግሞ በዚህ ክልል አስነዋሪ ነገር እያየን ነው ሲሉ ተሰምቷል። በክልሉ እየተካሄደ ያለው ጦርነትን አንዳንድ ሁከቶዎች ሲሉ ያቀረቡት ፕሬዚደንቱም የአማራ ኤሊት ከህዝቡ ጋር ተጣልቷል ሲሉም አክሏል። ስልጣን የመያዣ መንገዱ ብዙ ነው። እናም ከህዝቡ ጋር ታረቁ በማለትም አንስተዋል። አስነዋሪ ነገር ተግባራት እንመለከታለን ምናልባት ዘመኑ የማይመጥ ናቸው ምናያቸው አንዳንድ ሁከቶች ህዝቡን የሚጠቅሙ አደሉ። ኤሊት ነኝ የሚለው ከህዝቡ ጋር መታረቅ አለበት፣ መስማማት አለበት። ህዝብን እየበደሉ ህዝብን እየጎዱ ምሁርነትስ ምን ፋይዳ አለው? ከዘመኑ ጋር መታረቅ ጥሩ ነው። የፖለቲካ ስልጣን መሻው መንገዱ አያሌ ነው፣ በርካታ ነው። ፕሬዚደንት ታዬ ያልጠቀሱት ከአማራ ህዝብ ጋር የተጣላው ኤሊት የቱ ነው የሚለው ግን መሰረታዊ ጥያቄ ይሆናል። በእርግጥስ ህዝብን በድሮን የሚገደል ዜጋውን በከባድ መሳሪያ የሚደበድብ አገዛዝ ሰዎች ምሁርነት ከህዝብ ጋር ተጣልቶ ምን ፋይዳለው ማለት ሲችላሉን የሚለው ደግሞ ሌላው። በቅርብ ቀናት ምሁራንን ማዋረድ ንቅል የሚል ስያሜ እየሰጡ ማጣጣል ግን በብልጽግናው መንግስት ቁንጮ ሰዎች ዘንድ እንደ ፋሽን ይመስላል። ፕሬዚደንት ታዬ የተጣላው ኤሊት ከህዝቡ ጋር ይታረቅ ሲሉ ህዝቡ በዋናነት ከማን ጋር ተጣላ ለሚለው ግን እነዚህ አርሶ አደሮች ምላሽ አላቸው። ፍትህ አላመጣ ሲል ጥያቄ አልመለስ ሲል ህዝብ ደግሞ ጥያቄ አልመለስም ብሎ ሲጣላ እንኳን የማያውቅ መንግስት ነው። ጥያቄ የማይመለስ ፍትህ የማይሰጥ መንግስት ምን መንግስት ነው? ስለዚህ ህዝቡም ህ ብሎ የተነሳ በሱ ምክንያት ክላልን አንወድህም ሲባል እንኳን ማያውቅ ገበሬናው ደግሞ ገሎ ማንን ሊመራ ነው? እሱ ምን እስተሚሆን ነው የሚጠብቀው ያለ መንግስታት እንዴት መንገድ አይሰጠውም ወ መንግስት አፈናቃይ የባ ከሆነ ቤት ቀዩን የሚያቃጥል ከሆነ ወደ የተነዳ ወደ እግዚአብሔር ብቻ ነው የምናመለክተው። በአማራ ክልል የሚንቀሳቀሱ የፋኖ ኃይሎች የሚሆን የኦሮሞ ነጻነት ሰራዊት አባላትን ጭራቆች የሚሉ ባለስልጣናትም አሉ። ከሰሞኑ በሰሜን መስራገዝ አመራሩ ሜጀር ጄኔራል ሻምበል ፈረድና የክልሉ ምክትል ርዕሰ መስተዳደር አብዱ ሁሴን በአንድ መድረክ ላይ ያሰሙት ንግግርም ፋኖና ሸኔ አበሩብን የሚል ነው። አብሮ በጥምረት እየሰሩ ያሉት ሸኔ ነው። በጋራ እየተቀናጁ እዛ ላይ ይህንን ስራ እዚህ ላይ ይህንን ስራ እየተባባሉ ፋኖ የምትሉትም ሽን የሚባለው ነው። ህዝባችንን ሲያፈናቅሙ ነው። አሁን ደግሞ በጋራ ተጋብተው ያቻ ያላቻ ጋብቻ እየፈጸሙ እየተጠጋጉ ያሉ ሁለት ጭራቆች ናቸው። በአመለካከት ፍጹም ሊቀራረቡ የማይችሉ መነጋገር ቀርቶ መተያየት የማይደፍሩ የሀገር ውስጥ ጠላቶች አሉን የሚሉት የብልጽግናው ሰዎች ከቅርብ ጊዜ ወዲህ ደግሞ አብረው ቆሙ ወዘተ ሲሉ መስማትም እየተለመደ ነው። በትዕይንተ ህዝቡ ላይ ንግግር ካደረጉ አካላት ጋር በተያያዘ የነበረው ምላሽም ያንኑ የሚያመላክት ነበር። በወታደራዊ ካምፑ ላይ በደረሰ ጥቃት ከፍተኛ ጉዳት ማጋጠሙ ተነገረም። ጀኔራል መሐመድ የፋኖ አዋጊዎች ተመጥተዋል፣ ቀሪዎቹም እጅ ሰጥተዋል ብለዋል። የፋኖ ኃይሎችን የተቀላቀሉት ጀኔራሉ በአንጻሩም ያገዛዙ ውጊያውን ሙሉ በሙሉ የእርስ በርስ የማድረግ እቅድ አልተሳካም ሲሉ ይናገራሉ። የአማራ ክልሉ ጦርነት በየጊዜው ጥቃቶች፣ በየእለቱ የደፈጣ ውጊያዎች፣ የሰላማዊ ዜጎች ግድያዎች ጭምር እየተመዘገቡበት ያለ ሆኖ ቀጥሏል። የመንግስት አመራሮች የአማራ ክልል ሰላም ሆኗል ካሉም ሰንባብተዋል። ፊልድ ማርሻሉም ዘጠና በመቶ ተጠናቋል ብለው ይህንን አስደግፏል። በክልሉ በተለያዩ ስፍራዎች ያለው ሆነት ግን አሁንም የፋኖ ኃይሎች ስልጠናዎችና ምርቃቶች በአደባባይ እየተካሄዱ መሆናቸውን በከተማና በመንግስት ኃይሎች ካምፖች ላይም ድንገተኛ ጥቃቶች መፈጸም አለመቆማቸውን የሚያሳዩ ናቸው። ትናንት በዳንግላ ከተማ በጸጥታ አካላት ካምፕ ላይ የደረሰውም ለዚህ ማሳያ ነው። በዚህ ድንገተኛ ጥቃት ከደረሰው ሰብአዊ ጉዳት ባሻገር በደርዘን የሚቆጠር የነፍስ ወከፍ መሳሪያ ማግኘታቸውንም የፋኖ ኃይሎች አሳውቋል። በዛው በጎጃም ቀጠና አዳጊ በተባለ አካባቢም በወታደራዊ ካምፕ ላይ በሰሜን ወሎ ዞን ዞብል ተሮ በር በተባለ ቦታ ላይ በኬላም እንደዚሁም ማንኩስ አቅራቢያ የተፈጸመው የደፈጣ ጥቃትም የቀጠለው ጦርነት ገጽታዎች ናቸው። ደጋግመው ፋኑን መደምሰሳቸውን ሲናገሩ የሚታወቁት የምስራቅ እዝ አዛዡ ሌተናንት ጄኔራል መሐመድ ተሰማ ደግሞ የፋኖ መሪዎችን መታን፣ እጅ ሰጡ፣ ወዘተ ብለዋል። በድጋሜ በተደጋጋሚ የሚሉትን አሁን ጽንፈኛው ተመቶ ቆሞ መዋጋት የማይችልበት ደረጃ ላይ ደርሷል የሚለው ንግግራቸውን አሰምተው የጀመሩ ሲሆን የሎጂስቲክስ አቅሙ ተዳክሟል፣ አንዳንድ አዋጊዎቹ ተመተውበታል ሀይሎች ምጅ ሰጥተዋል በማለትም ለአመራሮቻቸው አቅርበዋል። የሰራዊቱ አዛዦች መከላከያ ወደ የካምፖቹ የሚገባው የጸጥታ ስራውንም ለክልሉ የሚያስረክበው ከዚህ ወር መገባደጃ በኋላ ነው የሚለውን ደጋግመው ተናግረውታል። የፋኖ ሀይሎችን ከተቀላቀሉት ጄኔራሎች ውስጥ አንዱ ብርጋዴር ጄኔራል ተዘራ ንጉሴ ግን ይህን አይስማሙበትም። ከዚህ በፊት እስከ 300 የሚደርስ ሚሊሻ አድማ ብተናና ሰላም አስከባሪ ሀይል በክልል ውስጥ በማዘጋጀት ውጊያው በዛው በክልል ውስጥ ባሉ ሀይሎች መካከል ለማድረግ ተሞክሯል። ሞክሮ ነበር። ነገር ግን ብልጽግና እያለ መከላከያ ሰራዊቱ በክልሉ እንደማይቆይ በመረዳቱም አሁንም በየጊዜው በርካታ ወጣቶችን እየመለመልና እያሰለጠነ እየተዋጋን ቀጥሏል ብሏል። አሁንም ጥምር ኃይል በማለት የሚደረጉ ውጊያዎች የሚያዳክሙትም ይሁን የሚያስቆሙት ትግል የለም ሲሉም ተሰምተዋል።

ያልተገደለውን ሞተ እየተባለ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ ዐቢይን ያፈራሽ ጅማ ሆይ እናመሰግንሻለን ሲሉም ተደምጧል የአማራ ክልል ሹማምንት ከነ አቶ ደመቀ መኮንን እስካገኘው ተሻገር ሌሎችም መለስ ዜናዊን ያበቀለ ህዝብ ህወሀትን የወለደ የደደቤት ምድር ምንኛ የተቀደሰ ነው ሲሉ ነው የሚታወሱት ከሰባት ዓመታት በፊት ጀምሮ ግን ሁሉም ንግግራቸውን ሽረው እኛ ኮ ተላላኪዎች ነበርን ከዚህ በኋላ ግን ህዝብ ይቆጣን ይጠይቀን ያርመንም ሲሉ ተሰሙ። ህዝቡም አታፈናቅሉን፣ አታስገድሉን ወዘ ተብሎ በሰልፍ በጠየቃቸው ማግስት መልሳቸው የአራት ኪሎ መንግስትን ጦር ሰራዊት አዝምትልን የሚል ሆንም የሆኖ ሆኖ የያኔ ተላላኪዎች ነበርን ባዮች ለአሁኑ ላኪዎቻቸው ደግሞ በየስፍራው እየሄዱ መወድስ ማቅረባቸውን ቀጥሏል። አቶ ተመስገን ጥሩነህም ወደ ጅማ ተጉዘው አብይን ያፈራሽልን ጅማ እናመሰግናለን ሲሉ ተሰምቷል። ጅማ የኢትዮጵያ ባለ አባ ጅፋርም ብቻ አይደለም ዶክተር አብይንም አፍርታንላለች፣ ለዚህም እናመሰግናታለን። አስከትለው ያደረጉት ንግግር ደግሞ ከሰሞኑ የብልጽግናው ሹማምንት ደጋግመው እንዳደረጉት ትውልድና የህብረተሰብ ክፍልን መወረፍ ነው። ምክትል ጠቅላይ ሚኒስትሩ ወጣቱን ያልሞተን ሞተ እያንሰራራ ያለውን ደቀቀም የሚል እየሆነ ነው በማለት ሲያቀርቡ ነው የተደመጡት የሚሮጠውን ወደቀ የሚመጥቀውን ደቀቀ ያለውን ሞተ የተከፈተውን ተከተተ ብሎ የሚያናፍስና የሚቀበል ወጣት ያለ ውድድር ጎል እንደሚያስቆጥር ተጫዋች ይቆጠራል። ያልሞተውን ሞተ ብሎ እየተወራብን ነው የሚል ንግግር ያደረጉት የፕሮቶኮል ካሜራ ባለሙያ ሆኖ በእርሳቸው መስሪያ ቤት ይመደብ የነበረው የኢትዮጵያ ዜና አገልግሎት ካሜራማን ከእርሳቸው ጋር ወደ ጎንደር ጎርጎራ ባቀናበት በአደጋ ምክንያት ለሕልፈተ ሕይወት በተዳረገ ማግስት ነው። ዛሬ በፈረንሳይ ጉራራ ቅዱስ ጊዮርጊስ ቤተ ክርስቲያን የቀብር ስነስርዓቱ ሲፈጸምም በዛው በጎንደር አብረው የነበሩት እንደ ዳንኤል ክብረት ያሉ ሹማምንት ተገኝተዋል። ሻዕቢያ ባልተፈጸመው የድንበር ኮሚሽኑ ውሳኔና በፖለቲካዊ ማዕቀቦች እየተቀጣሁ ነው፣ ሉዓላዊነታችንም የተናቀና ክብራችንም የተረገጠ ሆኗል ብሏል። የተባበሩት መንግስታት ስለ አስመራ አገዛዝ ያወጣው ሪፖርትም እያነጋገረ ነው። የኤርትራ የሰብአዊ መብቶችን እንዲመረመር የተቋቋመውና በመጪው ሐምሌ ስራው እንደሚጠናቀቅ የሚጠበቀው ኮሚቴም ለተባበሩት መንግስታት ሪፖርቱን ትናንት አቅርቧል። ይህ ሪፖርት ልክ እንደ ከዚህ ቀደሞቹ ሁሉ በኤርትራ እየተፈጸሙ ያሉ ሰብአዊ መብት ጥሰቶች ውስጥ በዘፈቀደ የሚ የሚደረጉ ስርዓቶች ያለ ፍርድ ቤት ትእዛዝ ጋዜጠኞችን ለስር መዳረግ፣ ፍትሃዊ የፍርድ ቤት መብትን መጣስ፣ ማሰቃየትና በሀገር ውስጥ ተቋሚዎች ላይ የሚፈጸሙ ጥቃቶችን ወዘተ ያካተተ ነው። እንዲያም ሆኖ የአስመራው መንግስት መሻሻሎችን እያሳየ ነው የሚለው የመንግስታቱ ድርጅት ሪፖርት ግን ማነጋገሩ አልቀረም። የኤርትራ የሰብአዊ መብት ራፖርተር የሆኑት መሐመድ አብዱ ሰላም ባቢከር ለምክር ቤቱ ባሰሙት ሪፖርት አንዳንድ መሻሻሎች መታየታቸውን አቅርቧል። ከነዚህ መካከል ኤርትራ የተባበሩት መንግስታት ድርጅት መርማሮች በሯን መክፈቷና በማህበራዊ መብቶች በኩል እድገት መታየቱን አንስተዋል። በተለይም በጤናና ትምህርት በመሳሰሉ ማህበራዊ መብቶች ላይ እንደዚሁም የሴቶች ግርዛትና ጾታዊ ጥቃትን በተመለከተ እድገት ማሳየቷን የጠቀሱት ራፖርተሩም የሰብአዊ መብት አያያዝን በተመለከተ ግን ካለፉት አመታት የተለወጠ ነገር የለም ነው ያሉት። ስለ ኤርትራ የተዘጋጀው ይህ ሪፖርት በኤርትራ ወታደራዊ ምልመላና እንቅስቃሴ መቀጠሉንም ያሳውቃል። ካለፈው መጋቢት ወር ጀምሮ ይህ በስፋት መታየ ማየቱን የገለጸው ሪፖርቱ በትግራዩ ጦርነት ወቅት የነበረው ከ15 እስከ 18 ዓመት ያሉ ታዳጊዎችና ከ30 ዓመት በላይ አዛውንቶችን የመመልመል ሂደት ያስታወሰው ሁነት ነው ብሎታል። በኢትዮጵያም ይሁን በኤርትራ በኩል ያለው የቃላት ልውውጥ አሳሳቢ ነው ያለው ሪፖርቱ ሁለቱም ሀገራት በቃል ወታደራዊ ግጭትን ውድቅ ቢያደርጉም ዝግጅት እያደረጉ ስለመሆኑ ግን ማስረጃዎች እንዳሉ አመላክቷል። ኤርትራ አሁንም ጦሯ በትግራይ ክልል ውስጥ የሚገኝ ስለመሆኑ የሚያትተው ሰነዱ ይህ የሻዕቢያ ጦር የሚገኘው የድንበር ኮሚሽኑ ለኢትዮጵያ በወሰናቸው ግዛቶች ውስጥ ነው በማለትም ይዘረዝራል ሻዕቢያም በተወካዩ ሀብቶም ዘራይ በኩል ራሱን ተከላክሏል እንደተለመደው ምንም ማስረጃ የሌላቸው ያልተረጋገጡ መረጃዎችን አቅርቧል ግልጽነትና ተጠያቂነት ሚዛናዊነትም የጎደለው ሪፖርትም ተሰራጭቶብናል በማለት የተፈጸሙብኝ ያላቸውን በደሎች ሻዕቢያ ሲዘረዝርም ከነፃነት ትግሉ ጀምሮ ሲል ያስቀምጣል በፈረንጆቹ 2002 የኢትዮ ኤርትራ ድንበር ኮሚሽን ውሳኔ የጸጥታው ምክር ቤት አላስፈጸመም ከ209 ከሁለት ጀምሮ ፖለቲካዊ መነሻዎች ያሏቸው ማዕቀቦች ተቆለሉብን። ከ2012 ጀምሮ ደግሞ በሰብአዊ መብት ጥሰት ስም ኮሚሽን በማቋቋም በተደጋጋሚ እየተቀጣ ነው ሲሉም የሻዕቢያው ሰው አቅርበዋል። በዚህ ሁሉ ጊዜ ሉዓላዊነታችን እየተናቀም ክብራችንም እየተነካ ነው የመጣው ሲልም ሻዕቢያ አማሯል። የኢራንና እስራኤል ጦርነት አምስተኛ ቀኑን ተሻግሯል። ቴህራን እንደ ጋዛ ዜጎቿ ጥለዋት የሚሸሿት ሆናለች። የኢታማጆር ሹም ግድያም፣ የትራምፕ ለቃች ውጡ ማስጠንቀቂያ፣ የሞሳድ ዋና መስሪያ ቤት መመታት፣ እንደዚሁም የተለያዩ ሀገራት በሁለቱ ሀገራት ውስጥ እያሳለፉት ያለው ውሳኔ መነጋገሪያ ጉዳዮች ናቸው። ዶናልድ ትራምፕ በኢራንና በእስራኤል መካከል ከተኩስ አቁም ስምምነት የተሻለ ነገር እየተመለከቱ መሆናቸውን ገልጸው ለግጭቱ እውነተኛ ፍጻሜ እንደሚፈልጉ ተናግሯል። ኢራን የኒውክሌር መሳሪያ ሊኖራት አይችልም ነዋሪዎቿም በሙሉ ከትሄራን በአስቸኳይ ለቀው እንዲወጡ የሚል ማስጠንቀቂያቸው ሲያነጋግር ውሏል። ሀዘን፣ ፍርሃት፣ ቁጣ ውስጥ ያሉት ነዋሪዎቿም ከትሄራን ለቀው እየወጡ ናቸው። ከዋና ከተማ የሚያስወጡ መንገዶችን በመኪኖች ተጨናንቋል። የኢራን ባለስልጣናት ነዋሪዎቹ ከተማዋን ለቀው እንዲወጡ እስካሁን ድረስ ያስተላልፉት ማስጠንቀቂያ ባይኖርም እስራኤልና ዶናልድ ትራምፕ ያቀረቧቸው ማስጠንቀቂያዎችን ግን የጠላት የስነ ልቦና ጦርነት በማለት ይገልጿቸዋል። ሚኒስትር የሉ የሰለላ ድርጅት ሞሳድ በቴህራን ውስጥ በርካታ ሰላዮችን አስቀድሞ ማስገባቱ የተነገረ ሲሆን ኢራን ጥቃቱን ለመከላከል አስቸጋሪ እንዲሆን እንዳደረገባትም ይነገራል። የእስራኤል መከላከያ ሰራዊት በኢራን አዲስ የተሾሙትን የጦሩ ዋና አዛዥ አሊ ሻድማኒን በቴህራን በአንድ ጀንበር ባደረገው የአየር ድብደባ መግደሉም የዚህ ማሳያ ይመስላል። ይህም ከሳምንት ባነሰ ጊዜ ውስጥ እስራኤል በኢላማዋ በሁለተኛው የኢራን ከፍተኛ ወታደራዊ አዛዥ ላይ ግድያ ስትፈጽም ነው። ሻድማን የተገደሉት በማዕከላዊ ቴህራን በሚገኝ ዋና መስሪያ ቤት ላይ በተደረገ ድብደባ ነው። ትናንት የተገደሉት ዋና አዛዡም ለኢራን መንፈሳዊ መሪ አያቶላ አሊ ሀሚኒ የቅርብ ሰው እንደነበሩም ነው የሚነገረው። ኢራን ደግሞ የእስራኤል የስለላ ድርጅት ሞሳድ ዋና መስሪያ ቤትን በሚሳኤል መምታቷን የመገናኛ ብዙሃኑ አዘግቧል። መገናኛ ብዙሃኑ የሞሳድ መስሪያ ቤት እንደሆኑ የገለጿቸው ህንፃዎች በሳት ተያይዘው የሚያሳዩ ፎቶዎችንም አጋርቷል። የኢራን አብዮታዊ ብሔራዊ ዘብ የኤሮስፔስ ከፍተኛ ውጤት ለማምጣት ባነጣጠረ ዘመቻም ምንም እንኳን ከፍተኛ የላቁ የመከላከያ ስርዓቶች ቢዘረጉም የወታደራዊ ስለላ ማዕከሉን መጥተዋል ሲሉም ነው የኢራን የመገናኛ ብዙሀን የዘገቡት። እስራኤል በሞሳድ ላይ ስለተፈጸመው የሚሳኤል ጥቃት ያለችው ነገር የለም። ኢራን ዛሬ ማለዳ በማዕከል ላይ የእስራኤል 30 ሚሳይሎች ማስወንጭፏን ግን የእስራኤል የመከላከያ ሚኒስቴር አምኗል። በቴልቢብና ና በኢየሩሳሌም ፍንዳታዎች ተሰምቷል። ጦሩ አብዛኞቹ ሚሳኤሎች ከሽፈዋል ብሎ የተወሰኑት ግን ጉዳት ማድረሳቸውን አልሸሸገም። በኢራን ካሳለፍነው አረብ ጀምሮ ከ450 በላይ ሰዎች ተገድሏል ሲል ደግሞ የሰባዊ መብት ተሟጋች ድርጅቱ ይፋ አድርጓል። በኢራን የሚገኝ አንድ ድርጅት እስራኤል ጥቃቶችን ማድረስ ከጀመረችበት ጊዜ አንስቶም 224 ንጹሐን ዜጎች ተገድሏል፣ 188ቱ ደግሞ ቆስለዋል ይላል። ከዚህ በተጨማሪም 109 የኢራን ጦር ሰራዊት አባላት ተገድሏል 123ቱ ደግሞ ቆስሏል ሲልም ያክላል። እስካሁን ማንነታቸው ያልታወቁ 119 ሰዎች መገደላቸውንና 335ቱ መቁሰላቸውንም ይኸው የሰብአዊ መብት ተሟጋች ድርጅቱ ጠቅሷል። ይህም የሰብአዊ መብት ድርጅቱ የመዘገባቸው ሞቶችን አሃዝ ከ450 በላይ ሲያደርሰው የቆሰሉትን ደግሞ ወደ 650 አካባቢ ያደርጋቸዋል። በእስራኤልና በኢራን መካከል ያለው ጦርነት እየተባባሰ በመምጣቱም ቻይናና ደቡብ ኮሪያ ዜጎቻቸው እስራኤልን ለቀው እንዲወጡ መክሯል። አሜሪካን በኢየሩሳሌም እና በቴል አቪቭ የሚገኙ ኤምባሲዎቿ ዝግ ሆነው እንዲቆዩ ማሳወቋ የሚታወቅ ነው። የቻይና ኤምባሲ በእስራኤል በዊቻት ባወጣው ማስታወቂያ በአካባቢው ያለው የደህንነት ሁኔታ እየተባባሰ በመምጣቱና የእስራኤል የአየር ክልል ዝግ በመሆኑ ቻይናውያን ዜጎች ወደ ሀገራቸው እንዲመለሱ አሊያም በተቻለ ፍጥነት በየብስ ወደ ዮርዳኖስ አቋርጠው እንዲወጡ አሳስቧል። ኤምባሲው ባወጣው የጥንቃቄ መልእክት በአሁኑ ወቅት በእስራኤል ኢራን ግጭት እየተባባሰ ነው። ሲቪል ተቋማት የተጎዱ ነው። የሰላማዊ ሰዎች ጉዳትም እየጨመረ ነው። ይህም የደህንነት ሁኔታውን ይበልጥ ከባድ ያደርገዋል ሲል ለዜጎቹ ማስጠንቀቂያን አውጥቷል። ቼክ ሪፐብሊክና ፖላንድም ዜጎቻቸውን ከእስራኤል አስወጥተዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ወደ ስድስተኛ ቀኑ እየተሸጋገረ ባለው የእስራኤልና ኢራን ጦርነት ከተኩስ አቁም የተሻለ ነገር እየፈለጉ እንደሆነ ተናግሯል። በኢራንና በእስራኤል መካከል ያለው ይህ ግጭት እንዲቆም የሚያሳስበው በኢንዱስትሪ የበለጸጉት ሀገራት የጋራ ስብስብ የሆነው ጂሰብን ባወጣው መግለጫ ላይ ዶናልድ ትረምፕ ላለመፈረም ወስነዋል የተባለው እንግዲህም ይህንን በገለጹ በተመሳሳይ ዕለት ነው። ለመሆኑ እስራኤል ኢራንን እየደበደበች ያለችው ስለምንድን ነው የሚለው ግን መሰረታዊ ጥያቄ ነው። የእስራኤሉ የውጭ ጉዳይ ሚኒስቴር በኢራን ያገዛዝ ስርዓት ለውጥ የማድረግ የእስራኤል ጦር ወታደራዊ እርምጃ አላማ አይደለም ይላሉ። ኔታንያሁ በቅርቡ ባሰሙት ንግግር ግን ከስርዓት ለውጥ ጋር የተያያዘ መሆኑን ጭምር አንስተው አያቶላህ አሊ ሀሚሌ ሊገደሉ እንደሚችሉም ጠቁመው ነበር። የውጭ ጉዳይ ሚኒስትሩ ስለ አላማቸው ሲናገሩ ግን በመጀመሪያ የኒውክሌር መርሃ ግብሩ ክፉኛ መጉዳት ይህንን አልጨረስንም ገና ብሏል። የእስራኤል ሁለተኛ ዓላማ የኢራን መንግስት የባሊስቲክ ሚሳይል ፕሮግራምን በከባድ ሁኔታ ማውደምና በመጨረሻም የእስራኤልን መንግስት ማስወገድ ያለውን እቅድ ፈጽሞ ማጥፋት ነው ሲሉ ነው የተናገሩት። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።